ለፍቶ አዳሪ ስራና የስራ ሰው ባህሪ። ዝግጅት አቡ ዐብደላህ አህመድ ሼኽ አደም፣ አቅራቢ ስዑድ ጠይብ። ሁለተኛ የሥራ ውልና የአሠሪና ሠራተኛን መብት መጠበቅ። ሥራ ላይ የሁለቱንም ወገን አሠሪና ሠራተኛ ፈቃደኝነት ለመግለጽ የአሠሪና ሠራተኛ መብትም እንዲጠበቅ ሲባል ኢስላም የሥራ ውል እንዲኖርና ውልና ቃልም እንዲፈጸም ያዛል። የሥራ ውል ማለት ሁለት ወይም ከዛ በላይ ግለሰቦች ወይም ግለሰብና ተቋም መካከል ከሁለቱ አንዱ ምንነትና አይነቱ በግልጽ የሚታወቅን ሥራ ሊሰራ፣ ሌላኛው ደግሞ ለሚሠራው ሥራ መጠኑ በሁለቱም ወገኖች ዘንድ የሚታወቅን ክፍያ ሊከፍል መስማማት ማለት ሲሆን የውልና ስምምነቱ ጭብጥ እንዲሁም መስፈርቶቹን በተመለከተ የኢስላምን መርህ የሚጥስ እስካልሆነ ድረስ ሁለቱ ወገኖች የጋራ ጥቅምና መብታቸውን በሚያስከብር መልኩ ተስማምተው ማርቀቅ ይችላሉ። ነገር ግን በሸሪዓ የተከለከሉ ነገሮችን የሚያካትት ለምሳሌ ወለድ ያለበትና ወዘተ መሰል ክልክል ሥራዎችን ለመስራት ውል መዋዋል አይቻልም። ኋላ ላይ በመርሳትም ይሁን በመካካድ መጋጨት እንዳይፈጠር ከቃል ስምምነት በተጨማሪ ማንኛውንም ሥራ ከመጀመር በፊት የሥራውን አይነት፣ የሚጀመርበትንና የሚያበቃበት ቀን፣ የክፍያ መጠን ወዘተ በዝርዝር ያካተተ ውል መጻፍና መፈራረም አስፈላጊና ጠቃሚ እንደሆነ ሊቃውንት ገልጸዋል። አንድን ሰራተኛ ውልና ስምምነቱ የማያካትተውን ወይም ከተስማሙበት የሥራ አይነት ጋር ሰፊ ልዩነት ያለውን ሥራ ያለ ፍቃዱ ማሰራት አይቻልም። አሰሪ የሚሆን ሠራተኛ ያለ በቂ ምክንያትና አንዱ ለሌላኛው ሳያሳውቅ የተስማሙበትን ውል ማፍረስ አይገባም። ይህም እናንተ አማኞች ሆይ ቃል ኪዳናችሁን ሙሉ ከሚለው የአላህ ሱብሓነሁ ወተዓላ ቃልና የሸሪዓ ሕግ ጋር ስለሚጋጭ ነው። ባሰሪም ይሁን በሠራተኛ በኩል ቃልን ማፍረስ ትልቅ ወንጀል ሲሆን ሠራተኛን ሥራ አሰርቶ ክፍያውን በከፊልም ይሁን ሙሉ በሙሉ መከልከል፣ ማዘግየት በላቡ የሚገባውን ክፍያ ክብሩ ተጠብቆ በኩራት በማግኘት ፈንታ በነፃ ወይም በልመና እንደሚያገኝ ሰው እርሱ ላይ መመጻደቅ ፈጽሞ አይገባም። ኢስላም የገቡትን ቃል በአግባቡ እንዲፈጽሙና ሰራተኛም የተስማማበትን ስራ እንዳጠናቀቀ ወዲያው ላቡ ሳይደርቅ በፊት ክፍያ እንዲሰጠው ያዛል። ነቢዩ ሰለላሁ አለይሂ ወሰለም የሚከተለውን ብለዋል። ለሰራተኛ ላቡ ሳይደርቅ በፊት በፍጥነት ክፍያውን ስጡት። ያለ ሰራተኛው ፍቃድ ክፍያውን ማዘግየት ወይም መቀነስ ትልቅ በደል ሲሆን ስራውን በታዘዘው በስምምነቱ መሠረት ከመሥራቱ ጋር

ሰራተኛን ስራ አሰርቶ ስራውን ከማጠናቀቁ ጋር ክፍያውን ያልሰጠ ሰው እንደሆነ ገልጸዋል። ከዚህ በተቃራኒ ደግሞ የሰራተኛን ሐቅ የሚጠብቅና ክፍያውን በአግባቡ የሚከፍል ሰራተኛው ቢረሳ ወይም በሆነ ምክንያት ሳይቀበል ቢሄድ ቢቀር እንኳን ፈልጎና አፈላልጎ የሚሰጥ ሰው ከፍ ሲልም የሰራተኛው ገንዘብ ወይም ንብረቱ አድጎና ተባዝቶ እንዲጠብቀው የሚያደርግ ሰው አላህ ስብሓነሁ ወተዓላ ዘንድ ትልቅ ቦታ እንደሚኖረው ለሰራተኛው በዚህ ልክ መልካም መሆኑ ለራሱም እንደሚጠቅመውና በጎነቱ በመከራ ጊዜ የአላህን ስብሓነ ወተዓላ እርዳታ እንደሚያስገኝለት በሐዲስ ተነግሯል። ሰራተኛን ክፍያ ላይ ለማስቀየምና ከእርሱ ጋር ለመጋጨት መንስኤ ከሚሆኑ ነገሮች አንዱ ቀድሞ የሥራውን ሁኔታ በግልጽና በዝርዝር አለማስረዳትና ዋጋ ላይም ቀድሞ አለመስማማት ነው። ከዚህ ለመዳን ጊዜያዊ የሚሁን ቋሚ፣ ትልቅ የሚሁን ትንሽ ሥራ በሠራተኛ ማሰራት ከመጀመር በፊት ቀድሞ የሥራውን ዐይነትና ብዛት ገልጾ ከዛም ዋጋ ላይ ተደራድሮ መስማማት ያስፈልጋል። ሠራተኛም ችግር የለውም ደስ ያላችሁን ትሰጡኛላችሁ ብሎ፣ አሰሪም ችግር የለውም ሥራና በኋላ እንነጋገራለን ወዘተ ብሎ በሩን ክፍት መተው ለጸብና ጭቅጭቅ ሊዳርግ ይችላል። ሁለቱም በውስጣቸው ይገምቱና ያሰቡት የነበረው ሳይሆን ሲቀርና በሐሳብ መቀራረብም ሲያቅታቸው ኋላ ላይ ወደ ትልቅ ችግርና አላስፈላጊ እርምጃ ውስጥ ከመግባት ቀድሞ የዋጋ ድርድሩ ላይ ትንሽ ቆም ብሎ መከራከርና ካስፈለገም መጨቃጨቅ ይሻላል። ምክንያቱም ከሥራ በኋላ የሚፈጠር የዋጋ ጭቅጭቅ አብዛኛውን ጊዜ በቀላሉ አይቆምም። ከሥራ በፊት ከሆነ ግን ጭቅጭቁን ያን ያክል የሚያካርረው ነገር አይኖርም። ሁለቱም ስራውን የመስራት የማሰራት ወይም የመተው ምርጫ ስለሚኖራቸው ሁሌም አሰሪ ሰራተኛውን ማክበር፣ ሞራላዊም ይሁን አካላዊ ጉዳት ከማድረስ መታቀብ፣ እርሱን ከመናቅ ከማመናጨቅና ገመናውን ከመከታተል መቆጠብ ይገባዋል። የቤትም ይሁን የሥራ ቦታ የድርጅት ሠራተኛ በሰውነቱ ወይም ሰው በመሆኑ ብቻ ሊከበር የሚገባው ሲሆን ከዚህም በተጨማሪ ከመስረቅና ከማጭበርበርቆ ዝቅ ብሎ መሥራትን በመምረጡ

ሰራተኛም የእውቀትም ይሁን የሙያ ደረጃው ምንም ይሁን ምን ሰውና ለፍቶ አዳሪ በመሆኑ ብቻ ክቡር ነው። ለሕዝብና ለሀገርም የሚያበረክቱ አስተዋጽኦ የላቀ ነው። አሰሪና ባለሀብት ያለ ሰራተኛ ብቻውን የትም እንደማይደርስ በማወቅ ሰራተኞቹን ማክበርና ሰብአዊ መብታቸውን መጠበቅ ይገባል። ለሰራተኛ ማዘን፣ የእረፍትና የቤተሰብ ጥየቃ ጊዜ መስጠትና በአሰሪ በራሱም ይሁን በቤተሰቦቹ ወይም በሌሎቹ ከሱ የበላይ በሆኑ ሰራተኞች በኩል መብትና ክብሩ እንዳይነካ ምንም አይነት በደል እንዳይደርስበት ማድረግና ያለ ፍቃዱ ቀድሞ ከተስማማበት ሥራ ውጭ ምንም አይነት መስራ ከማሰራት መታቀብ ተገቢ ነው። ከማንኛውም አይነት ሰራተኛና ባለሙያ ጋር በሚኖር የረጅምም ይሁን የአጭር ጊዜ ግንኙነት ላይ ትዕግስት አስፈላጊ ነው። ማንም ከሠራተኛና ባለሙያ ትብቃክቶ መኖር አይችልምና፣ ሠራተኛ አንዳንዴ ሲያጠፋ፣ ያለ ፍቃድና ማሳወቅ ከሥራ ሲቀር ወይም ሲያርፍ፣ ሥራው ላይ ስህተትና ጉለት ሲፈጥር ወዘተ፣ ከማንኛውም ሰው የማይጠፉ ስህተቶች ሲገኙበት በአንዴ ከበድ ያለ እርምጃ መውሰድና ሁለተኛ ከሱ ጋር ምንም አይነት ግንኙነት አይኖረኝም ማለት አይገባም። ይልቅ መምከርና ማስጠንቀቅ ነው የሚገባው። ምክንያቱም ወዶም ይሁን ተገዶ ነገ ድጋሚ የሰራተኛ እርዳታ መፈለግ አይቀሬ ነውና ይህም ህይወት በማህበርና በጋራ እንጂ ለብቻ ስለማይቻልና አንድ ሰው ብቻውን ሁሉ ነገር ማድረግ ስለማይችል ነው። ይህ በእንዲህ እንዳለ ሰራተኛም ስራውን ማክበርና የተቀበለውን ኃላፊነት በአግባቡ መወጣት ይጠበቅበታል። ይህን ካላደረገና ቀድሞ ከተስማማበት ሥራና አሰራር አንድን ነገር ሆን ብሎ ካጎደለ ቃልን በማፍረስና አደራን በመብላት ወንጀል አላህ ስብሐነሁ ተዓላ ዘንድ ከመጠየቁም ባሻገር የሚያገኘው ገቢም ህጋዊና የተባረከ አይሆንለትም። ስራ አርፍዶ መግባት መጀመር፣ የሥራ ሰዓት ላይ በየመሃሉ እያቋረጡ መውጣት፣ ስራ ማቆም፣ ብዙ የዘመኑ ሰነፍ ሰራተኞች እንደሚያደርጉት በስራ ሰዓት ስልክ ኢንተርኔት መጎርጎርና ስራ ወይም ተስተናጋጅን ማስተጓጎል፣ በግዴለሽነት ስራ ላይ ስህተት መፍጠር የተለያዩ ነገሮችን ማበላሸት ወዘተ፣ የገቡትን ቃል ማፍረስና ከጎበዝ ሠራተኝነት ተርታ ወጥቶ የሰነፍ ሠራተኞችን ምድብ መቀላቀል ነው። የግልም ይሁን የመንግሥት ተቋማት ላይ ለመሥራት ትንሽም ይሁን ትልቅ ኃላፊነትን የተቀበለ ሠራተኛ ሊያውቃቸው ከሚገቡ ነገሮች አንዱ ሠራተኛ ለሥራ የተስማማበት ሰዓት በሙሉ ከሱ ባለቤትነት ወጥቶ ለአሰሪው የተሸጠ በመሆኑ ከሥራ ሰዓት ውስጥ አንዲትን ደቂቃ እንኳን ቢሆን ያለ አግባብ ማባከን የሰውን ሐቅ መንካትና ውልን መጣስ ነው።